ጽንፈኝነት በዚህ ክልል ነገሰ፣ ተስፋፋ፣ አመራራችንም ወረረው፣ የጸጥታ መዋቅራችንም ሽባ አደረገ፣ ህዝባችንም አደናገረ። ይህን ተከትሎ የተፈጠረው ችግር በአማራ ክልል በአይነቱ የተለየ ነው። የስርዓት የማፍረስ አይነት፣ ህዝብን የመበተን አይነት መዋቅርን የመደምሰስ የማክሰም አይነት ሆኖ ነው የተገኘው። ከዛ በፊት በሌሎች አካባቢዎች ጽንፈኝነትን የምንመለከትበት አግባብ ሌላ ነበር። ዝም ብሎ በተራ ነገር እንደተጠፈጠፈ ታስቦ የተጠፈጠፈ እንደሆነ ዜጎችን ምናምን እንደሚጎዳ እንዲህ እንዲህ ነበር። ግን ያ ትክክል አይደለም። ጽንፈኝነት ደንበር የለውም፣ በነገራችን ላይ ወሰንም የለውም አለመኖሩን እኮ ያረጋግጠናል። በዚህ ሰዓት በዚህ ሰዓት ኦሮሚያ ክልል ያለው ጽንፈኛ አማራ ክልል ያለው ጽንፈኛ አይጣላም፣ በአንድም በሌላም አብሮ ነው የሚሰራ። ትግራይ ክልል ላይ ያለው አክራሪ ጽንፈኛ አማራ ክልል ላይ ያለው ጽንፈኛ አብሮ ለመስራት አቅዶ እየሞከረ ነው። የሚያሳዝነው የህዝብን መብትና ጥቅም በመርሳት ግን ስልጣን በመፈለግ ጊዜያዊ ጥቅም በመፈለግ ነው እየተሰራ ያለው። እና አማራ ክልል ላይ ከአመት በፊት እንደዛ ያለ ነገር ሲፈጠር እውነት ለመናገር በጣም እንደ ሀገር ብዙ ነገር ረብሾናል፣ እንደ ክልልም በጣም አስቸግሮናል። ትልቁ ነገር ህገ መንግስቱም ስለሚፈቅድ የሀገር መከላከያ ሰራዊት ውለታው የሚረሳ አይደለም። በሰሜኑ ጦርነት የከፈለውን ማንም አይረሳም፣ ሁልጊዜ የምናስታውሰው ነው እሱን ተከትሎ እና አማራ ክልል ላይ አሁን የተፈጠረውን ችግር ለማስተካከል እና ለማረም የከፈለው መስዋዕትነት ይህም ታሪክ የማይረሳው ነው፣ በመልካም ነገር ማለት ነው።